አፈሉ አፈሉ አፈሉ አፈሉ አፈሉ አፈሉ አይገልጻቸውም። እንደውም እንደውም አሁን ደግሞ በቀደምለት እንግዲህ በኦሮሚያ ውስጥ በተለይ በገጠሩ ውስጥ እንዲህ እያሉ ሁላ መምጣት ጀመሩ በሚያሳዝን ሁኔታ ማለት ነው። ምንም ብትል እነሱ አይለቁም፣ ምንም ብትል አይመለሱልም። ስሟቸው በመስጊድ ውስጥ ነው መስጊድ ውስጥ ነው። መስጊድ ውስጥ ነው። ትሰሙታላችሁ። በነቢያቶቻችን ስም እንግዲህ እስልምኛ እስልምና በአምስት ሰላሳ አንድ አካባቢ የመጣ ነው። በአምስተኛው ክፍለ ዘመን ክርስትና ይቀድመዋል። ይህ ከኋላ የመጣው ሰውዬ የእኛን ነቢያቶች ከዚህ በኋላ በኢትዮጵያ ውስጥ ኢየሱስ ኢሳ የምንለውን እኛ ኢየሱስ የሚሉትን ይላል ይህን ሁሉ መንጋ ይህንን ሁሉ ይህንን ሁሉ ጎረምሳ ይህንን ሁሉ ሽማግሌ ይህንን ሁሉ ወንድ በመስጊድ ሰብስቦ በአደባባይ ነው እንግዲህ ቃል የሚያስገባቸው በፕሮጀክተር ስልጠና ተሰጥቷቸው ሼኩ ነው ተነስቶ ይህን የሚለው ስሙ ሙሴን ሙሳ የሚሉ እፎይ ብላችሁ ጻፉ። እኔም እፎይ ነ ብላችሁ ጻፉ። እፎይ ወይም ደግሞ እኔ እፎይ ነ እንኳን ባትሉ እፎይ በሉ። እስኪ በሉ መቶ ሺህ ኮፒሊንግ ሼር መቶ ሺህ መቶ ሺህ መቶ ሺህ ሁለት ሚሊየን ታፕ ታፕ ሁለት ሚሊየን ውጭ ያላችሁ ገባ ገባ በሉ። እኔ እፎይ ነ ብላችሁ ጻፉ። ገባ ገባ በሉ። ገባ ገባ በሉ። አሁን የፋኖ ጉዳይ አልቋል። አሁን አንድ የሚያደርግ የሃይማኖት ጉዳይ ነው ው አዎ። ገባ ገባ በየአይነቱ ነው እኮ እኔ ጋር ገባ ገባ። ውጭ ያላችሁ እፎይ በሉ እፎይ በሉ። እኔም እፎይ። እኔ እንደ ዱሮ አስበልቶ እንደ ዱሮ አጋፍጦ እንደነ ዲያቆን ቢኒያም እዳህን ተወጣ ችግርን ተወጣ እዛው ራስን ቻል የሚባል የለም። እኔም እፎይ ነኝ። በል ግባ። ውጭ ያለ ወደ ውስጥና ኮፒ ሊንክ ሼር መቶ መቶ መቶ መቶ መቶ ሪፖርት አሁን ነው የሚመጣው። ገባ ገባ ገባ ገባ ገባ ገባ ሁለት ሚሊዮን ሁለት ሚሊዮን ውጭ ያላችሁት ብትገቡና ታፕ ታፕ ታፕ ብታደርጉ እኮ ሁለት ሚሊዮን ይገባል። ቶሎ በል ቶሎ በል። ውጭ ያላችሁት ገባ ገባ በል። እኔም እፎይ ነኝ። በል እኔም እፎይ ነኝ። በል እፎይ ነኝ። በል እፎይ ነኝ። በል እኔም ውሃ ልጠጣ እስከዚያ እፎ አይምሯቸው፣ ምንም ማሰብ የማይችል እንደሆኑ የተመለከትንበት ቪዲዮ አለ። እንዲሁም ደግሞ እናንተ የለበሳችሁት አባገዳ ይሄ ሴጣናዊ ነው የሚል ተቃውሞ ነገሮችን አይቻለሁ። የሁለቱም ጽንፎች አይመቹኝም። ሰዎች የፈለጉትን ቢለብሱ እኔ አይቆረቁረኝም፣ አይሞቀኝም፣ አይበርደኝም። ነገር ግን እኔ ምለብሰው ሰዎችን እንዳያሰናክል እጠነቀቃለኝ ከዛ በተረፈ ግን። ሰዎች የለበሱት ከለር ምን አይነት አስተሳሰብ ነው? አንተ የለበስከው እንደዚህ ነው በሚል የሰው ልብስ መቅደድ ምን አይነት አስተሳሰብ ነው? አንተ የለበስከው እንደዚህ አይነት ነው፣ ይህ ሴጣናዊ ነው ብሎ መፈረጅስ? አረ ሰዎችን ንቃ። አለማችን ላይ በጣም ብዙ ብዙ ታምራቶች በየቀኑ በየደቂቃው ይካሄዳሉ። እነሱ እች ምድር በቃ ብለው ማርስ ላይ ለመኖር ብዙ ጥረት ያደርጋሉ። ስንት መንኮራኩር ተሰሩ አርቲፊሻል ኢንቴሊጀንሲ እንኳን ምን ደረጃ እንዳለ ታውቁታላችሁ እኛ ግን ገና ጨርቅ ላይ እንጣላለን በጣም የሚያሳዝነው እነሱ ኒኩለር እንደገና ደግሞ ሚሳኤል ታጥቀው እኛ በድንጋይ ነው የምንጣለው እሱ ብቻ ያለ የሚያሳዝነው ከሀያ አንደኛው ሴንቸሪ ላይ ቁጭ ብለን እናት አባቶቻችን እስቲል የሚያርሱት በበሬ ነው አሁንም ድረስ ዝናብ ጠብቀው ነው የሚዘሩት እናት አባቶቻችንን እንኳን ከኋላ ቀርነት ማውጣት ያልቻልን እኛ ሰለጠንን የምንል ሰዎች በጨርቅ ከለር እየተጣላን ነው። ቆም ብለን እናስብ። ጠላት በመሆን ማለት ልጅ ዲያቆን ቢኒያም የሚረዳው የሚያግዘው ሰው ጠፍቶ የሚያግዘው ሰው ጠፍቶ ያንን የእነ ማነው እሱ የሚባለው የወፍራሙን ገተት እናት አባቱን ሲያስቸግር የኖረ ሲሰርቅ የኖረ አሁን የእስልምና ተከራካሪ ነኝ የሚለው አቡ አቡ ካሂር ነው አቡ ዳሂር የሚባለውን ሰው በመሞገቱ የሚደርስለት ጠፍቶ የደረሰበትን ታውቃላችሁ። አሁን ግን የመጣው ትውልድ ደግሞ ከሁላችንም የተማረ ከሁላችንም ነገሩ የገባው ትውልድ ተፈጥሮ ነው የመጣው። እስልምናን በሚመለከት የእስልምና ጸሐፊ ነን የእስልምና ውስታዝ ነን የሚሉ ሰዎች ከነ አህመድ ዲዳት ከነ ዶክተር ዛኪር ጀምሮ በአፍም በመጽሐፍም በሲዲም በመጽሐፍም እኛ አምላካችን የምንለውን እኛ ጌታችን የምንለውን እኛ ፈጣሪያችን የምንለውን በኢየሱስ ክርስቶስ ላይ ክብር ምስጋና ይድረሰውና መጽሐፍ እየጻፉ እውን ኢየሱስ አምላክ ነውን? እውን ኢየሱስ እንደዚህ ነውን? እውን እንደዚህ ነውን? እያሉ ከስንትና ስንት መጽሐፍት በላይ በመጽሐፍ የራሳቸውን ፖለቲካ ሲሰሩ ቆይተዋል። ዛሬ የእስልምና ኮሚቴ የመጅሊሱ ባለስልጣን የሆነው አህመዲን ጀበል የሚባለው የጅማው የኦሮሞ የዋሃቢዩ፣ አዎ ኢየሱስ ክርስቶስ ላይ ሶስት መቶ ምናምን ጥያቄ አለኝ ብሎ ጽፏል። የእነሱ ሰዎች የተባሉ በሙሉ ክፍት አፋቸውን፣ ልቅ አፋቸውን፣ ስድ አፋቸውን፣ ብዕራቸውን ተፍተውብናል። እነሱ ስለሚጮሁ በጩኸታቸው ዋይ ዋይ ስለሚሉ ያውም ደግሞ ከሰኞ ከቅዳሜ እስከ ሐሙስ ማታ